ሩታዬ ይህ ምን እንደተሳሳተች ታውቃላችሁ? አብርሽን ያፈቀረች ቀን የተሳሳተችው ማለት ነው። የምሬን ነው ምላችሁ፣ እሱ የሚፈቀር ሰው ሳይሆን የሚረገዝ ሰው ነው አብርሽ ማለት እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያንቶች እንዴት ናችሁ? ላይክ በማድረግ ቪዲዮን ይጀምሩ ማለት ነው። ሩታዬ ዛሬ በጣም ነው ያሳዘነችኝ። አብረን አውርተን አብረን ተነጋግረን ወደ ቡታጅራ ሄዷል። ናያችሁ፣ ደግሞ ከዛ በኩል የተናገረችው ነገር አለ እና በዚህ ልክ ለምን ትጎዳት አለ። በዚህ ልክ ለምን ታሳምማታለህ? ለሚስት ነው ነው እንትን ማለት ያለብክ? ሚስትን ነው ማክበር ያለብ ወይስ ያችኛዋን ሴት ናት የድሮ ኤክስን ነው ማክበር ያለብ? ለድሮ ኤክስ በጣም እየተጠነቀክ ነው፣ ለዚች ለሚስት ግን እየተጠነቀክ አይደለም። ልቧን እየሰበርካት ነው፣ እያስለቀስካት ነው፣ እየጎዳት ነው፣ እየራካት ነው። ለምን እዚህ ጋር እኮ እናንተ ስትስማሙ እናንተ ደስተኛ ስትሆኑ ነው አለ እንዴ ቡታ ጅራ ያለውን ነገር የምታስተካክለው ለዚህ ያለችው ተፋተን ነው ብትፋቱ ምንም ማለት አይደለም። እሷ እንዲ ከምታለቅስ ከምትሰቃይ ብትፈታክ ነው የሚሻለው። አኬድ እና እኔ ግን ባትፋቱ ባይነኝ ትዳር ትዳር ክብር ነው ለሴትም ልጅ ለወንድም ልጅ ክብር ነው። ትዳር ማለት እንደናንተ እንደዚ እንደ ህፃን ልጅ ጨዋታ አይደለም። የምሬ ነው የምላችሁ። እና አንዳንድ ጊዜ እኛ አትውጭ፣ ቤትሽን ለቀሽ ቤተሰብሽ ጋር አትሂጂ ምናምን እንላለን እና ግን ሩታዬ፣ አንዳንድ ጊዜ ግዴታ የሚሆንባችሁ ነገር አለ። ቤተሰብ የሆነ ግዴታ ሆኖባችሁ ከራሳችሁ ከአቅማችሁ በላይ የሚሆን ነገር አለ። እሷ ደግሞ በአሁኑ ሰዓት እርጉዝ ናት፣ ነብሰ ጡር ናት። አትችልም መጨናነቅ አለ። እመም ሊኖርባት ይችላል። ያው እኛ የምናየው የአስር ደቂቃ ወይም ደግሞ የሀያ ደቂቃ ቪዲዮ ነው ማለት ነው። እና ውስጥ ላይ የሚፈጠረውን አናቅም ሩታዬ። ግን የተሳሳተችውን የተሳሳተች ብዬ የሚይዘው አብርሽን አፍቅራ የጠየቀችው ጊዜ ነው። ብዙ ሰው የሚሰድባት ራሱ በሱ ነው። ለምን ለምነሽን የመጣሹ ምናምን ይሏታል። ለምነው አይደለም ሩታ፣ ለማኝ አይደለችም በነገራችን ላይ አፍቅራ ፍቅርን ያሳየች ፍቅርን ያስተማረች ናት ለአብርሽ ራሱ ማለት ነው። አደለም አደለም ለአብርሽ፣ ለእኛ ማስተምራናለች ፍቅርን ማለት ነው። እንዴት ፍቅርን አሰጣት እንደምንሰጥ እንዴት ፍቅርን በቃ ማለት እንዴት እንደምን ገልጹ ላይ አስተማረችናት። ይህን ደግሞ ባሏ ሚመሰክርላታል ማለት ነው። እና ሩታዬ ፈጣሪ ካንች ጋ ይሁን፣ ፈጣሪ ደግሞ ያው ደስተኛ ሆናችሁ እንደምትመጡ ተስፋ አለን። አብርሽ ግን በቃልክ ላይ የምጸና ሰው ሁን፣ ወንድ ልጅ የተግባር ሰው፣ የሀፍ ሰው ሳይሆን የተግባር ሰው ሲሆን ነው ደስ የሚለው ማለት ነው። እና አንዳንድ ጊዜ ባፋችን በልተን ባፋችን ደግሞ ባንቀዝን ጥሩ ነው ማለት ነው። እና እኔ ዛሬ ሩታዬ በጣም ነው ያሳዘነችኝ፣ የምሬ ነው ላቸው። እኔ ሲከፋት ደስ አይለኝም፣ ተከፍታ ማየት ምናምን አልወድም። በቃ እኔ እንጃ ለምን እንደሆነ አላቅም፣ ግን ይሁን ዛሬ በቃ ስትናገር ከነጺ ጋር ከነጺ ጋር እንዲያ ነጺ ቪዲዮ በለቀቀችው አብርሽ የለም ግን ነጺ እንደተናገረችው ደግሞ ብዙ ነገር ተናግራልሽ። እመለስበታል። በጣም ብዙ ነገር ነው ያወራችው። ብዙ ነገር እንጃ ምን ልበል? ቃል የለኝም። ብቻ አላቅም። ሴቶች ግን እራሳችሁን በዚህ ልክ ማውረድ በጣም የቡታጀራ ሴቶች እንጃ ብቻ ይከብዳል። ሄዶ ነው አልለም እና ፋሚሊ ሩታዬን አይዞች በሏት፣ አበረታቷት፣ አትዝደቧት። አንዳንድ የምትሳደቡ ሰገጤዎች አላችሁ ማለት ነው። ሆነ እኔ እንጃ እንዴት እንደ በአፋችሁ ነው በምናችሁ ነው የምታስቡት አላቅም። እና ምሰድቧት አላችሁ ማለት ነው። ብዙ ነገር የምትሏት አላችሁ እና ለምን በዚህ ልክ እሷን ማለት ያላት የባሏ ባሏ የሚያሳምማትም ይበቃታል። እና እኔ እንጃ ብቻ ቃል ያጥረኛል። ፈጣሪ ካንቺ ጋር ሩታዬ። ያው ቤተሰብ ጋር ነው የምትሄጁ። መጥፎ ቦታ አይደለም የምትሄጁ ና ቤተሰቦች ይቀበሉሻል። እናት እናት ናታ የሚባለው ፊቷን አታዞርም በየትኛውም ሰዓት ማለት ነው። አይዞሽ በርቺ፣ ጠንከር በይ። እንግዲህ ምንም ማድረግ አይቻልም፣ የኔ ውድ። ያው አንዳንድ ጊዜ የዋነትም ይጎዳል። በጣም የዋነሽ ሰው ታምኛለሽ እና አብርሽ ራስን ብታስተካከል ራስን እኔ ምንድን ምን እያደረኩ ነው ብለህ ራስን ቁጭ ብለህ ብጠይቀው ደግሞ አሪፍ ነው ማለት ነው። እና የእኔ ውድ የእኔ ውድ ሩታዬ በጣም ነው የምወድሽ። የሩታዬ ፋሚሊዎች ደግሞ በጣም ነው የምወዳችው ግሪስ ፋሚሊ ያኒ። እና የዛሬው ቪዲዮ በጣም ያሳዝናል። ቤቷን ለቃ ስትወጣ ምናምን ስላየው በጣም ነው ያሳዝነችኝ። በነገራችን ላይ ማለት ከባድ ነው እንጃ፣ በጣም ይከብዳል። አላቅም። ያገባችሁ ያው ታቁታላችሁ። ብዬ ያገባ ሰው ነው የሚረዳት ሩታን ራሱ። እኛ ያላገባን ላንረዳት እንችላለን። አግብተን እራሱ የምንሳደብም አለን ብዙዎቻችን ማለት ነው። እና እናንተ ፈጣሪ ልቦን አይስጣችሁ ማለት ነው። ሌላ ያልናገራችሁ ማለት ነው። ግን ባትሳደቧት ጥሩ ነው። ሴት ናችሁ። ነገ ሁላችንም ሕይወት ይኖረናል። ብዙ ነገር ሊገጥመን ይችላል። በእሷ ላይ መፍረድ የለብንም። አንዳንድ ጊዜ ቤቷን ለቃ ወጣች፣ ተነስታ ሻንጣ የሆነ ነገር በተፈጠረ ቁጥር ሄዳለው ነው የምትለው ምናምን ትላላችሁ። ግን አንዳንድ ጊዜ ከአቅማችን በላይ እኛ የምናየው የሶስት ደቂቃ ወይም የሀያ ደቂቃ ቪዲዮ ነው እና አንዳንድ ጊዜ በጣም ከባድ የሆነ ነገር አለ በህይወታችን። ብዙ ነገር አይደለም። አግብታችሁ ትዳር ሰው ናችሁ፣ ሳታገቡ እኛ መዳን ቤት ሆነን ራሱ ስንት ነገር እናሳልፋለን፣ ስንት መከራ እናሳልፋለን፣ ከአቅማችን በላይ የሆነው ነገር ራሱ እናሳልፋለን እና እቺ ልጅ እረፍት ያስፈልጋታል። እረፍት ካስፈልጋት ደግሞ መብቷ ነው መሄድ፣ ተመልሳ መምጣት መብቷ ነው ቤቷ ስለሆነ ማለት ነው። እና ፋሚሊዎቼ አበረታቷት፣ አትስደቧት፣ አይዞሽ በሏት ማለት ነው። እና ሰላም ደሩልኝ።